ዛሬ በአዲስ ቤት ተከስቻለሁ። አጠገብ ያለ ይመስለኛል። በማቲ ቤት ተከስቻለሁ። የማቲ ቤተሰቦች፣ እኛ ውድ ቤተሰቦች፣ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ አማን። ሰላማችሁ ባላችሁበት ብዝት ብዝት ስትይ ይበልልን እና ይኸው በቃ ቤቴ ገብቻለሁ። እግዚአብሔር ይመስገን። ቤቴ ያቅባኝ አምላክ። ክብር ለመድኃኔዓለም ይሁን እና በቃ ዛሬ ያው ዛሬ ባዲስ ነገር መጥቻለሁ። ዛሬ አዲስ ሰው አዲስ ሰው ማትዬን ትንሽ ፕራንክ ላደረገው ፈልጌ ነው። ትንሽ ላምበጫብጫው ፈልግ ያለው እና ማትዬ ጋር ትንሽ የሆነ ፊት፣ አሳዛኝ ፊት ስለሆነ ያው ተቁታላችሁ፣ አሳዛኝ ፊት ስለሆነ በቃ እስኪ ትንሽ ላምበጫ ትንሽ ላስደንገጠው ብያለሁኝ እና በቃ እናስደነግጠው እናስደነግጠዋለን ማለት ነው። የሚደነግጠው ያለው ፊሊንግ አብረን እናያለን። እና በቃ ይሄን ቤተሰብ የማቲ ነው። ማቲይን ሰብስክራይብ አደረጋችሁ ሰብስክራይብ አድርጉ። በጣም የሚያሳዝን ሚስክ ልጅ ነው፣ ምርጥዬ ልጅ ነው። እና በቃ በቃ አበረታቶት ሼር እያደረጋችሁ ለብሰው እንዲደርስ አድርጉ። ቤተሰብ ያሉ ናችሁ፣ ቤተሰብ እየሆናችሁ አበረታቱ። ምርጥ ወንድማችን ነው። በጣም የሚያሳዝን ደስ የሚል ልጅ ነዋ ወንድማችን ነው፣ አበረታቱልን እላለሁ። እኛ ቤተሰቦች ደግሞ እንደምታደርጉትን ባለሙሉ ተስፋ ነን። በቃ የሚወደድ ልጅ ነው። ምርጥ ልጅ ነው። ሊያድግ የሚገባ ልጅ ነው። የምታሳድጉት ደግሞ እናንተ ናችሁ። እያገዛችሁ እና አገዙት እላለሁ። ሼር አድርጉልን። ሰብስክራይብ አድርጋችሁ ሰብስክራይብ እያደረጋችሁ፣ ቤተሰቡ ነው ልጁን አበረታቱት። የሚያድግ ልጅ ነው። ታዳጊ ልጅ ነው። በቃ አይዞህ ከጎንህ ነን ብላችሁ እንድታበረታቱልኝ ፈልጋለሁ። እጅግ በጣም አመሰግናለሁ። ለዛም ነው ቤቱ ላይ እየተሰራበት አይደለም። ለዛ ነው ዛሬ በሱ ቤት እስኪ ፕራንክ ላድርግና ትንሽ አበጫጭው በሱ ቤት እንድንመጣ ያደረግኩት እና በቃ የታገዝ የሚገባል ጅነ አግዙት፣ ቤተሰብ ያሉናችሁ ቤተሰብ እየሆናችሁ እንድታበረታቱ ትፈልጋለሁ። እንደምታደርጉትን ባለሙሉ ተስፋ ነን። እኛንም ያበረታታችሁ የኛም ቤተሰቦች የመለኛም ቤተሰቦች እሱንም ሰብስክራይብ እያርጋችሁ ቤተሰቡን ላለው አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። በቃ ወዳችሁ አለው አመሰግን አለው። እስኪ እደውልለት አለሁ ደውልለት። ምን እንዴት አድርጌ እስኪ እንደማስደነግጠው እስኪ ደነግጥ ይሁን አብረን ምና ይሆናል። በእርግጠኝነት ያስደነግጣል። ያመጣው ሀሳብ በእርግጠኝነት ያስደነግጣል ብዬ አምናለሁ። ያው ፊቱ ማሳዘኝ ስለሆነ ስንስ ደነግጥ የአይን ነገር ማየት ፈልጋለሁ። ወደ መስኪ እንዴት እንደሚሆን እና አሁን እደውልለታለሁ ለማቲ በቃ አብረን ምና ይሆናል ወዳችኋላ አመሰግናለሁ። ይሄን ቤተሰብ ይሄን ልጅ አበረታቱ። ለሰብስክራይብ አድርጋችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው። ቪዲዮ ደግሞ እንዲደርስ ሼር ያደርጋችሁ ለብሶን እንዲደርስ ሼር አርጉልን ቤተሰቦቼ። ወዳችኋላ በቃ ታዳጊ ልጅ ነው፣ ምስኪን ልጅ ነው። በቃ አርዱ ትላለህ ወይ በቃ አርዱ ታጠቃ ጎኑ እንድትሆኑ ፈልጋ አው አሁን ደግሞ በቃ ደብለትና ምን ነገር ደግሞ አብረና ያለን እንደውይለት ቤት እንዲመጣ አድርጋለሁ። ቤት ነው፣ እዚህ ነው። እንዲመጣ አድርግና በቃ ያለውን ነገር አብረን ምና ይሆናል አመሰግናቸው አደራችኋለሁ። በቃ ሰብስክራይብ አርጉ። ያልኳችሁ እንግዲህ አልጨቀጨቅኩም። ሰብስክራይብ አርጉ። ወይ ወይዬ፣ ማትዬ፣ እንዴት ነህ አለው። ሁሉ ሰላም፣ ደህና ነኝ እግዚአብሔር ይመስገን። እንዴት ነህ አለው። ልጅ ነኝ እኔ ማቲ። የት ሆነህ ነው? እዚህ ውሸጋ። እሺ እንትን ይዘህልኝና ዘይት አምስት ሊትር ጠረጴዛ ላይ ያነሳው ብር ነው። እኔ እኮ ችግር የለም እሱ እሺና ቤትና ለማንኛውም፣ ና ያስቀመጥኩብህ ቦታ ስገባ አዎ ዘይትም ይቅርና እሱ እኮ እሱን ፍራክ ማድረግ እራሱ ንዴት እና የሚያሳዝን፣ እኔ እራሱ እያሳዘነኝ ፍራክ ማድረግ ምናስደረግጠው የሆነ ቤቱ እራሱ እንኳን ፍራክ ተደርጎት ሳይደረግ እራሱ እዚህ በጣም ነው የሚያሳዝነው። እና በቃ እስክ ትንሽ እንጠብቀው። እማጋ እኮ ነው፣ ቅርብ ነው፣ ቤቱ ቅርብ ስለሆነ ማለት ነው

ያስቀምሽ እኔ ሌላ ቦታ አስቀመጥኩ መሰለኝ። ያስቀመጥኩት ደግሞ አብረን አይደል? በእናትህ ወይኔ፣ አትቀልድ። ማርያምን፣ ምን ምቀልደው? ማርያም ምቀልደው ነገር የለም እንጂ። አረ ብለት በእናት ነው ደግሞ። ኮዝ ከአንቺ ላይ ብር ለብስተን። አረ ኔ ምን ችግር አለው? ቤተሰብ አይደል? ደም ባልተ የእሱ አምጣ። ማርያምን አትቀልድ

እሺ እኔ አልወሰኩትም፣ ግን ጠብቅኝ። ትንሽም ቢሆን አጠራቅሚ፣ ግን አልወሰንኩም። አይ ሰብስቤ እንኳን ያገኘው ቀን አንቺ ውይ፣ አይ

እንደ አንቺ ነገር አስቤውም አላውቅም፣ ነው በላቸው። ተደርግ ሰላም በላቸው። ቤተሰቦች አልቻልሽም? ምን በቃ እጅ ሰተን አልቻልሽም? ሰላም በላቸው። እሺ ያንተ ቤተሰቦች ናቸው፣ ሰላም በላቸው። የመለስ ሳይሆን ያንተ ቤተሰብ ናቸው። ማቲ ማፊ ነው አለች። ሰላም በላቸው። ቤት ሰዎች ናችሁ። አይዞክ በቃ ይቅርታ። አሳዛኝ ፊት ስለሆነ ትንሽ ለቤተሰቦቻችን ትንሽ እስኪ ማቲን ላስደንብርላችሁ ብዬ

አልጠራጠርም። ሁለት ደስታ ነው ማይ ብሩኪን ታርቀውና አይን ታርቀውና ላይ ማይ ደግሞ ወደ ቤት መጣለናለች ከባቢዬ ጋር ከባቢዬ ጋር ሶስተኛ ቤታችን ገብተናል። በቃ ማቲዩ ሰብስክራይብ አድርጉልን፣ አበረታቱልን። መበረታታት ያለበት ልጅ ነው። በቃ አበረታቱልን፣ ሼር ያርጋችሁ፣ ለምሳሌ እንዲደርስ አድርጉት። በቃ ማደግ የሚገባው ልጅ ነው። እኔ ሚስኪን ልጅ ነው። በቃ እናታችን፣ አበረታቱልን፣ ሼር ያርጋችሁ፣ ሰብስክራይብ አድርጋችሁ፣ ሰብስክራይብ ያርጋችሁ ይሄን ቤተሰብ ተቀላቀሉላላችሁ። እንወዳችኋለን።